ሰይጣን እኮ እግዚአብሔር ቤት እንዳንሄድ እኮ አለ የሚከለክለው። ሰይጣን እኮ የሚፈልገው ነገራችን ላይ ለይቶልን ጣዖት እንድናምን እኮ አይደለም። ታውቃላችሁ፣ ለምን እግዚአብሔር የሚያሳዝነው እሷ አይደለማ። የበለጠ እግዚአብሔር የሚያሳዝነው ለይቶለን ከመነፈቀው ይልቅ ሁለት ቤት ያለው በሁለት እግር የሚያነክሰው እኛም እንደዛ ነን። ለይቶልን ከምናውቀው ጠላት ይልቅ የወዳጅ ጠላት አይከብዳችሁ? እናንተን መስሎ ጥርሱን እያሳየ የሚያጠቃችሁ ሳያሳዝናችሁ? የሥራ ባልደረባችሁ ሆኖ ከእናንተ ጋር አምሮ እየበላ ጉድጓድ ሲቆፍርላችሁ እዚህ እናንተ ጋም ነው እዛ ጋም ነው እዚ ከእናንተ ጋር ይስቃል እዛ ጋም ይዶልትላችኋል እዚ ጋር ያቅፋችኋል እዛ ጋር ያርቃችኋል ሴጣን ፈልጎ ያን ታውቃላችሁ እግዚአብሔርንም እያመለክ ነው ግን በዚህ ነው በጣም ጠንቋይ ቤት እንድንሄድ እግዚአብሔር የበለጠ የሚያሳዘነው እሱ እንደሆነ ያውቃል ሴጣን ለዛ እኮ ነው ለሴጣን እየገበሩ የሚገርም የሰው የሰሃጎ አባላት እኮ ነው ህንጻ የሚገነቡ ሰዎች እኮ ነው። ዘንዶ ቀላቢያን አሉ አለ በሁለት መንገድ የሚያነክስ የሚገርም የሰንበቴት ዘማሪናት ማይክ ሲቲ ድምፅ የለ ነው። ናይት ክለብም አለች ውሸት ነ እንደሚደብራችሁ አጋለሁ ግን ሀቁ ነው። የሚገርም ያው ድምረት ዘማሪ የሚደርም ያው ድምረት ሰባኪ ነው። ማታ ማታ ሌላ ቦታ ነው ያለው ለምን ይጨዋል ተሬ ሴጣን የሱ አያስጨውም ለምን አላሙ የሚፈልጉ ተከናወነለት። ከላይ ከላይ እንደምትሄድ አወቀ። አንድ እግር እዚህ እንደሆነ አወቀ። ለዛ እኮ ነው እያሱ እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ? ላይ ነው የምታመልኩትን መረጡ። ለምን የምትታነክሳላችሁ? ማለት አንዴ እግዚአብሔር ጋር አንዴ ጣወቃቤት እየሄዳችሁ ነው። እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ? ያሉ ለእኛ ነው። በሁለት እግር ምናነክሰው ዛሬ አሉ ዛሬም እኛ ቤት አንድ እግራቸው ጥሩስ ቤት ነው፣ አንድ ቤት እጃቸው ምንፍቅና ቤት ነው አሉ። ጥምጣም አርገው ቆብ አርገው ጥምጣም አርገው ቆብ አርገው አስኬማ ደፍተው እዚህ ደሞዝተኛ ናቸው፣ እዛም ደሞዝተኛ ናቸው አሉ። እንደዚህ ሰዎች ቲክቶክ ላይም አሉ። አንድ እግራቸው እዚህ ቤት ነው፣ አንድ እግራቸው እዛ ቤት ነው በሁለት ቢላ የሚበሉ ማለት አሉ። ይ አይጣፋይእስከ ለተመጻትበስ ይቀጠል በነገራችንው በቃ ምቁ ዛሬ እዚህ የሚገርም ቀዳሽ ነው፣ በድብቅ ከነጥምጣው ደግሞ ዛሬ ደግሞ ያገለግላል ፕሮቴስታንቶች ጋር ሚሄዳል አለ። ይሄ በሁለት እግር የሚያነክስ እና ስላልጮህንና ስላላጓራን እንደው ምንም ያለብን ነገር የሌለን እንዳይመስል ለማልፈልግ ነው። እውነቴን እምላችሁ እኔ አደራ እምላችሁ እሱ እና የተሟላልን እና ምንም ነገር እንከን የሌለብን አስመስለ ራሳችንን እንደ ንጹሕ እንዳንበላሽ እንዳንበላ ሁለት እግር የምታነክሱ ሰዎች ለዩ። በምንም በምንም መንገድ በኦርቶዶክስ ተዋህዶታችሁ ነቅ ላይገባባችሁ የፈለገው ነገር እንደዚህ ፈርጦ ይውደም። በክርስትናችሁ እንዳትደራደሩ ላይገባችሁ ይችላል። መልሱ ለንረዳው እንቻልን መልሱ ላያጠገበን ይችላል። በኦርቶዶክስ ተዋህዶ እምነታችን ግን ልንነቃነቀ ይገባል። እውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን፣ ኦርቶዶክስን እድለኝነት ነው። አደራችሁን አንድ እግራችሁ ከወጣ፣ ወይውላችሁ ለመመለስ ዳገት ነው። ምን ፍቅና መጥፎ ነው። አላያችሁ ሱስ የገቡ ሰዎች አንድ ቤተሳስተው ሱስ ገቡ። ጫቱ ለመተው ይከብዳል። ሲጋራውን ለመተው ይከብዳል። አይናቸው ፈዞ፣ አይናቸው ደብዝዞ፣ ያ የበሰለ ወድ መልካቸው ከሰል መስሎ፣ ከንፈራቸው እንዳለ ጠቁሮ፣ ከሰውነት ተራ ወጥተው ብጠይቋቸው እኮ ከብዷቸው እንጂ ከዛ ሱስ መውጣት እኮ ይፈልጋሉ። ግን የኛም ዱላላ ሱሰኛ ብለን መቸኛ ቅርቡ ማደን እንወዳለን። የእኛም ግልምጫ አለ የገሊጅ ሱሰኛ ሆነ ተብሎ ጠጭን ማን ይፈልገዋል? ሰካራምን ማን ይፈልገዋል? ሲያምርብህ ነው ሲሞላልን፣ ሁሉም ይፈልግህ፣ ሁሉም ያቀርበው የዛኔ ነው። ስትወደድ ነው ወንድሜ፣ ወንድም የሚል አይቶ ማያቅሶ ሁሉ ብሮክስ ይላል ፉሎ ፌክ የወደቅ ግን ግን አንድ ሰው ያነሳል አንድ ሰው መድኃኔዓለም ነው። ስንወድቅም የማይተውን እርሱ ነው፣ እሱ ብቻ ነው። ድንግል ማርያም ናት። ስንወድቅ አይዟችሁ ልጆች የምትለን ማንም አይቆም። በነገራችን ላይ የወድቃታችን ቀን የወደቀ ዛፍ ምሳር ይበዛበታል የሚባሉ እንደዛ ነው የሚሆነው። ይህ ከብዳል። ከወጡ በኋላ አደራችሁን፣ በስህተት ምን ፍቅርና ውስጥ የምትገቡ ሰዎች ጥንቃቄ አሉ። በነገራችን ላይ የታድሶን አሁን እየተከተሉት መንገድ ያለ ሁለት መንገድ ነው ታውቃላችሁ፣ ሁለት መንገድ ነው። አንደኛ አሁን ሚዲያ ላይ እንደምሰማው በይፋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ገድላትን፣ ድርሳናትን እየነቀፉ እየሰደቡ መዋል፣ በዚህ የሚገኝ ኦርቶዶክስ ካለ እየሳቡ ለራስ ማስገባት። ከዛ ሲሆን ክርስቶስን አሰብክም ማለት ነው። ክርስቶስን አሰብክም የሚለው መልስ ሲመለስላችሁ ደግሞ አይ ተሸፈነ፣ አልጎላም፣ ተደብቋል፣ ሌሎቹ ነው የሚሰበቁት ብሎ ማለት። አሁን ብዙ የዩኒቨርስቲ ተማሪዎችን እየጨረሳሉ በዚህ ነው። ክርስቶስ እኮ ይሰበቃል ግን በደንብ አይደለም። ከበራ ራዲዮ ግን ማን ነው ማን ነው ሸፋኙ? እውነት ቅድሳስ የማን ነው የምትሸፍነው? ምን ብላ ሰብካ? ቅዱስ ሚካኤል ነው ጌታ ነው የሚሸፍነው? ሰይጣን እንኳን ሲሰድበው ጌታ ይገስጽህ ያለው ሚካኤል ነው ጌታ ነው የሚሸፍነው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ገብርኤል ነው ጌታ ነው የሚሸፍነው? እግዚአብሔር ልቦናችሁን ያብራላችሁ። በእውነት በዚህ መንገድ የመጀመሪያው መንገድ ይሄ ነው። ሁለተኛው መንገድ ደግሞ የተሳሳተ መጽሐፍ እንዲታተም አድርገው የተሳሳተ ንግግር ሚዲያ ላይ እንዲነገር ፈልገው ያን የተነገ የተሳሳተው ንግግር የኦርቶዶክስ ቤተክርስቲያን አቋም አስመስለው ለዛ የተሳሳተ ትርጓሚ ምላሽ መስጠት። በነገራችን ላይ ሱ ተፈለጉ ታቃላቸ ለተሳሳተ ትምህርት ምላሽ መስጠት በጣም አንድ ተንጎ ልንገራችሁ። እዚህ ወደ ሶማሊያ መስመር ከቀብሬ ዳሃ ወደዛ ምናምን አካባቢ አንድ የተዘጋ የሚካኤል ቤተክርስቲያን ነበር። የተሃድሶ በናፍቃድ ሄዱና ማስተማር ጀመሩ። ቤተሰብ ኮዝግ ነው፣ በበለን ተበትነዋል። ያ የተዘጋን ቤተክርስቲያን ታቦት አስገቡበት። ቤተክርስቲያን ይከፈት ብለው ለምን ደረጉ ታውቃላችሁ? ታቦት ሲገባ ቅዳሴ ሲጀመር ምዕመናን ይመጣሉ። የዚህን ጊዜ አውደ መረቱን ስብከተ ወንጌል ኃላፊ ነው ሲሰብካሉ፣ የሰበት ተማሪ ያስተምራሉ በዚህ አጋጣሚ መሰቡ ወደ ምን ፍቃድ ይከታታቸዋል። ተሐድሶዋና ቀዛት ማች እንደሚጓዙ ለዓላማቸው ሊሟት ናቸው። ከዛ ደግሞ አባላቶቻቸው እንዴ እንዴት ነው ታቦት ምናስገባው? እኛ ታቦት እየተቃወሙ ስ በኋላ አረጠው ሰው እንዲመጣ ነዋል። ሰው እንዲሰበሰብ ነዋል። እግዚአብሔር ችም ቤተ ክርስቲያኗን ከፈተና ይጠብቃል። በጣም አደገኞች ናቸው። ክርስቲያኖች ገድላ ድርሳናትን ብቻ ለሚሰብኩት

አጠቃላይ የሚመጣውን ወጣት አጠቃላይ ህዝቡን መንፍቅና አንገቱ ላይ ክር እንዳሰረ ሶፍትዌሩ ፕሮቴስታንት አደረጉት። ከዛ ይህም ችግር አለው። ማኑዋል ነው ይበጥሰዋል። ማኑዋል ነው ነጣውን ያወልቀዋል። እግዚአብሔር ይጠብቀን ከፈተና። አሁን ያለው የታሉሰ ማልቃ በጣም ትቅቅ ያሉ ጉሺ ቤተክርስቲያን የማትለውን ነገር እንዲባል ያደርጋሉ። መጀመሪያ ከዛ እኛ ምን ፈረድቃለን? በቃ ከዛ ቤተክርስቲያን እንዳለች አስመስለው ለዛ ነገር ላልተባሉ ነገር ምላሽ ሰጣል። እኛ በየትኛውም ቅዱሳን ቃል ኪዳን ድህነት ይገኛል ብለን ስናምን ስጋ ወደሙ በሌለበት ሚስጥራትን ሳንሳተፍ ድህነት የሚል አንድ ገድል ድርሳን ላይ የለም። ገድለ ተክለሃይማኖት ተመልከቱ። ገድለ ገብረ መንፈስ ቅዱስን ተመልከቱ። እዚህ ቦታ የረገጠውን እምርልሃለሁ የሚለው ለስጋ ደሙ ሳይበቃ አረፍተ ዘመን ገቶት በድንገተኛ አደጋ አልወስደውም፣ ስላንተ ብዬ እድሜ ለንስሐ ዘመን ለፍስ አድለዋለሁ ማለት እንጂ ደብረ ሊባኖስ መሬቱን እርግጥ ያደረገ ሰው ሁሉ ይፈልግ ይጨፍር፣ ይደንስ፣ ስጋ ወደሙን አይቀበል ገነት ስትብሎ ይገባል አይልም። አይልም። ነገረ ማርያምም ተመልከቱ አይልም። የቅዱሳን መድኃኒትነት ልክ እንደዚሁ፣ የቅዱሳን መድኃኒትነት ራሱ ልክ እንደዛው ነው። እኛ የምናስቡ ማርያም እናንተ ለአጣ ለእናንተ ለአጣ ማርያም መድኃኒታችሁ ናት። ምን ማለቱ ነው? በአማላጅነቷ በቀቅና እናንተን ከእግዚአብሔር ዘንድ ታስታርቃለች፣ ታማልዳለች ለማለት እንጂ ባትጠመቁም ችግር የለውም እንደፈለክ እየጨፈርክ እንደፈለክ እየደነስክ እንደፈለክ ባሬ ውደቅና ወይ ደግሞ እግዚአብሔር ክደ በክርስቶስ ስቅለትና ሞት ሳታምን በቃ ድንግል ማርያም አለችለ የሚል ትምህርት የለንም። ጆሮ ያለው መስማትን ይስማ። የለንም ነገረ ማርያም እንደዛ አይገልጽም፣ ከፍተን እንየውም። ተአምረ ማርያም እንደዛ አይገልጽም፣ ከፍተን እንየውም። ገድለ ተክለ ሃይማኖት እንደዛ አይሉም። ገድለ ጎፈስብስም እንደዛ አይሉ አይጠመቅ አይመን ያለ እምነት ያለ ጥምቀት ያለ ሚስጥራት በአንተ አማላጅነት ብቻ ገነት ይገባል የሚል ትምህርት የለንም። ገድሩም አይናገርም። እንደዛ ማ ከሆነማ ገለ ተክለ ሃይማኖት ማለት ለምን አቡነ ተክለ ሃይማኖት ያጠምቃሉ? አቡነ ተክለ ሃይማኖት ካጠመኩ ይላል እኮ ገለ ተክለ ሃይማኖት ለምን ያጠምቃሉ? ችግር የለውም አትጠመቁ፣ ምን እንል ይችላል አይደል? በቃ ደብረ ሊባኖስ መሬቱን እርገጡ ትድናላችሁ ነው። ለምን ያጠምቃል? ጣዖት የሚያመልኩትን ሰዎች ለሚደርስ የሚታነጽ ያደርጋል አቡነ ተክለ ሃይማኖት እና፣ ይሄ በእውነት እንደው መታወር ነው። የኛ ትምህርትም እንደዛ አይደለም። ዛሬ ቅድስታት ሲመልክ ሲራጁ ሰዎች የቅድስታስ ጠጣችሁት። አይ ሥጋው ደውም ባልቀበልም ችግር የለውም ብላችሁ ነው፣ እንደሳስባችሁ ነው። አይ በሰማዕቱ አቋም ማለት ነት ካመንኩኝ ንስሓ ገብቼ ሥጋው ደውም ባልቀበልስ ችግር የለውም ብላችሁ ነው። ቤተክርስቲያን እንደዛ ብታስብ ለምን ቅዳሴ ያስቀደሰች ታዲያ? ለምን ሥጋው ደግሞ ዛሬ ሰጠችን ታዲያ ዛሬ

ቅዳሴ የለበት ነው ለምንዋሻለን ነው በተለይ ደግሞ መሪ ጌታ ነበርኩ ለምን ትዋሻላችሁ አረ ሰው ይታዘመናል ነገ ግን ታው ሂዱ እስኪ አዌ ሂዱ እስኪ ዝቋላ ሂዱ እስኪ ገብረ መሀሌት የለም ቅዳሴ የለም ስጋው ደግሞ የለም ቅዳሴ የለበት ስጋው ደግሞ አለ ስጋው ደግሞ የለበት ቅዳሴ አለ አይ ዛሬ አቡዬ ናቸው እኮ የኢትዮጵያ ሕዝብ እኮ ምረላሃለሁ ብሏል። ስለዚህ አትመኑ፣ አትጠመቁ ይበላል። እንደውም በአቡዬ ቀን እኮ እንደምትረከብ ሊዶ እኮ ልጁን እኮ የሚያስጠመቅ ሰው እኮ አለ። ዝቋ ላይ ሄዶ እኮ ልጁን ክርስትና እኮ የሚያስነሳ ሰው አለ። መዳን በጥምቀትም ጭምር ነው። እኛኩ ስለገባን ነው። ጥቅምት አምስት እኮ ዝቋ ላይ ሰው እኮ አለ ልጁን ክርስትናን ያስነሳ። ያመነ ይጠመቅ ይድናል ይላል። በአርባ በሰማንያ ቀን ልጁ እኮ ሊያስጠምቅ እኮ የሚሄድ ሰው እኮ አለ ወይ ልጁ ክርስቲያን ነው ጋር ሰው እዛ ነው የሚባል ሰው እኮ አለ። የመዳኑ አንዱ አካል ነው። እና ጠበልጠጥተን ከአቡ የበረከት ተካፍለን ለመምጣት ብቻ ሳይሆን የጌታችን የመድኃኒታችን ስ ስጋው ደግሞ ጭምር ለመቀበል ዝቋለን እንሄዳለን። መካኑ ቦታው ራሱ ቅዱስ ነው። መካን ይቀድሶ ለሰብ፣ ሰብ ይቀድሶ ለመካን ነው። ቦታ ሰውን ይቀድሳል፣ ሰውን ቦታን ይቀድሳል። በቃ ቦታው ይቀደሳል። የኤልሳ የቆመበት ቦታ ቅዱስ ነው። ንዕማን ኤልሳ ከቆመበት ቦታ ላይ ሁለት ኩንታል ወቄት አፈር ጭኖ ወስዷል፣ ወደ ሶሪያ። ኤልሳ የቆመበት አፈር ተራ አፈር አይደለም። ቅዱስ ሳልሴማ ያለችበት ቤተክርስቲያን ተራ አፈር አይደለም። ቤተክርስቲያን ውስጥ ያለው አፈር፣ ቤተክርስቲያን ውስጥ ያለው ትቢያ፣ ቤተክርስቲያን ውስጥ ያለው ጠበል ተራ አይደለም። ቅዱስ ነው።